የትላንትና የሩታ ቪዲዮ በሀገራችን ላይ ኔ ኔትወርክ ላይለኝ ማታ ማታ ኔትወርክ ስለሌለኝ አሁን ነው አየሁት። ፕራንክ ተደርጋ ነበር። ፕራንክ ነው ያደረጉት። ብዙ ሰውን አዳምጫለሁ። ብዙ ሰው እየተናደደ ነው። እና ፕራንክ ነው ያደረጉት እንጂ ያው እናትም ለልጅ አትጨክንም። ሰላም ሰላም፣ እንደ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ ላይክ፣ ሼር እያደረጋችሁ አበረታት። ሰብስክራይብ አያርጉል እና ትናንትና ሩታ በልጅ ምክ ፕራንክ ተደርጋ ነበር። ያው በልጅ ፕራንክ ባያደርጉት፣ አሁን ሩታ ደካማ ጎኑ ምንድን ነው? ልጅ ነው፣ ልጅ ነው ማለት ነው። እዛውም የመጀመሪያ ስለሆነ እዛውም የመጀመሪያ ሆኖ ደግሞ አልተንከባከበችም። እውነት ለመናገር እንደ መጀመሪያ እርጉዝ ሴት አልተንከባከበችም። በጣም እየተሰቃየች ብዙ ስቃይ አሳልፋ ነው። አንድ ቀንን ሳታልፍ ፈጣሪ ደግሞ ሁለት አይኑን በአይኑ ያሳያት ማለት ነው። ስለዚህ እነሱ ፕራንክ ነው አደረጉት። ስለዚህ ባለፈው የሰራችው ብድር እንመልሳለን ብለው ገበያ ካልሄድኩ ምናምን ብላ እናቱ ነው ብድሩን አልመለሰች እንጂ ታላቅ ሴት ብድሩን ከነሜላጥቃ ምናምን ሆና ተባብራ መለሰች። ስለዚህ እሱን ነው ደገሙት። ተናግራ ነበረ ባለፈው እመጣልሻለሁ በልጅ ብላ ነበረ እና መጀመሪያ ቀልድ ነው መሰላት ምናምን እውነት አስመስለው ትላን ከትላን ተወዳ እሱ ደግሞ ቪዲዮ እሱ በእሱ ምክንያት ነው አገኙ ማለት ነው። ስለዚህ ያው ሩታዬ ወደ ቡቡናት ወደ ቡቡናት ወዳ ነው የምታለቅሰው ወዳ ምናምን ነው የምታለቅሰው። ያው የተፈጥሮ ነገር ነው ምንደረግ እና ስጀመር ደግሞ አስባችሁ፣ ልጅ ስታሳችሁ ምናምን ተባብራችሁ ከእናንተ አጠገብ ያለው ልጅ ቢሰጡ እሷ ብዙ መከራ አይታ ተሰቃይታ ምናምን ወልዳ እሱ ደግሞ ዛሬ አባት ነው እና ሊውሰድ ከኔ ጋር ይቀመጡ ምናምን ስትባሉ ትቀበላላችሁ? ሲያንከባክባችሁ ስኖር ራሱ አትቀበሉም። እና ሩታዬ በጣም ደነገጠች። በጣም ነው የምታዛዝነው እና ፍራንክ ተግድርግሻል መቼም ተግንትሻል መቼም ተገንትሻል ማለት ነው ሩታዬ ትላንትና አገኘውሽ አገኙሽ አገኙሽ። እናም ማሜም ተባብራ እኛም እንደዚህ ሁሉም ነገር አሳልፌን ነው እንደዚህ ሆነን ነው እናትነት። አዎ ማንኛውም ሰው መጀመሪያ ልጅ ያው አይኑ ኔ ራሱ ሲሸፍን ምናምን ያው እዛም የሚቀር ራሱ ይመስላል እና ያው የመጀመሪያ በጣም ያስቸግራል ማለት ነው እና የመጀመሪያ ልጅ ያው እኔ በህቶቼ ምናምን ስላየው ነው እንጂ በራሴ አላየሁም። ግን እኮ እንደዚህ እንሰፋሰፋሉ። በቃ ተኝቶ ለምን ተኝቶ ቆየ ተኝቶ ለምን እንትን ሆነ፣ ደግሞ አስነጥሶ ራሱ ለምን እንደዚ ምናምን ስሎ ራሱ ለምን እንደዚህ ሆነ ምናምን እያሉ ማለት ነው። የመጀመሪያ ምንም ሳታቁ በተለይ አተገባቸው ምናምን፣ እሷ ሆነ መጨረሻ ነች ከዛ በኋላ እናቱ ልጅ ወልዳ እራሱ ብታይ ወይ ብታይ አሳድቃ ምናምን ብታይ ታናሽ ሽቶቹ ብታይ ምናምን ከሷን ትለምዳለች። እሷ ግን የመጨረሻ ስለሆነች በምንም አላመደችም። እኔ አሁን ፈራለሁ ህጻን ልጅ እፈራለሁ። ለምን አላየውም። እኔ ያደኩ ሀያት ቤት ስለሆነ ህጻን ልጅ አላየው። ማቀፍ ራሱ ወደ እፈራለሁ። እኔ ሰው ስጠጠኝ ምናምን ራሱ እፈራለሁ በጣም ህጻን ልጅ ማለት ነው። ስለዚህ ፈጣሪ ደግሞ የራትን ስሰጠኝ እንዲህ ብዙ ቤት እምቢ አልኩት። እንደዚ ህፃና ልዝም ቢ ማለት ነው። አረቦች ጋር ስመጣ ራሱ ህፃና ልዝም ነው ብላችሁ አጠገብ ራሱ አልደርስም ለምንፈራለሁ በጣም። ስለዚህ ሩታዬ መሆኑ የመጀመሪያ ስለሆነች ሁሉንም ነገር እሱ ላይ ስላየች ሁሉንም ፈተና አየች። ደግሞ ይሄ ልጅ ለሩታዬ ሚያሳልፋትና ትልቅ ደረጃ እናቶ የሚያደርስ ልጅ ባይሆን ሲሰጡ ምን ታያላችሁ? ፈጣሪ ያለ ምክንያት አይደለም የሰጣትላት። ለምን እሷ ብዙ ነገር በሱ ልጅ በዚህ ነገር ብዙ ተፈትናለች። ያው በፈጣሪ ፈተና ሳይሆን በሰው እጅ ነው ተፈተነች። ቢሆንም በሰው እጅ ነው ፈጣሪ አይደለም የፈተናት፣ ሰው ነው የፈተናት አይደለም። ሩተን እኮ ፈጣሪ አይደለም። ፈጣሪ ምንም የሚያደረጋት ነገር የለም። ግን እንደ ሰይጣን ሆኖ ሰው ነው የሚፈትናት። ሩታ ሁልጊዜ ተው፣ ፈጣሪ አይደለም። ፈጣሪ አልፈተናትም። ፈጣሪ እንድትሰራ ሰው እንዲወድ ብዙ ነገር አመቻችሎታል። ግን ሰው በዛ ነገር ገብቶ ደግሞ ስለሚቀናባት ስለሚቀኑበት ይፈትናል፣ ይፈትናል። ሰው ማለት ነው። ሰው ስለዚህ ብሮ የትላንትና አለቀሰች አዛዘነች አዛዘነችኛ። እናትነት እንደዚህ ነው ለካ እናትነት እንደዚህ ነው ለካ፣ ያንሰፈስፋል፣ ብዙ ነገር ያደርጋል። ያው መጀመሪያም ሩታ ወዳውን የምትደነግጥ ወዳው የምታለቅስ ልጅ ነች። እንደዛውም ደግሞ ስትናደድ ምናምንም ጀግና ነች። ሁለቱን ነገር አላት ሩታ። በጣም ወደቡቡ ነች፣ በጣም ስትናደድ ደግሞ በጣም ነው ኃይለኛ ጀግና ነች እና እንደዚህ በቃ ይመቻችሁ፣ እናንተ ፕራንክ ስላደረጋችሁ በቃ ይመቻችሁ። እኔ ተመችቶኛል ፕራንክ። እሷ ባታለክስ ባታለክስ ደስ ይለኛል፣ ግን ተመችቶኛል። ሳብስክራይብ እያረጋችሁ አበረታቱ።